ቲቸር፣ ቲቸር አንድ ጥያቄ ያለኝ። ምንድን ነው ጥያቄ? ጠቅላላ እውቀት ነው ልጠይቆት። እሽ፣ ቀጥል። ዝሆንን ፍሪጅ ውስጥ ለማስገባት ብንፈልግ እንዴት አድርገን እናስገባዋለን? እኔ እንጃ። እንዴት አድርገን ነው የምናስገባው? ቀላል ነው ፍሪጁን በመክፈት። ሌላም ጥያቄ አለኝ። እሽ፣ ቀጥል። አህያነስ ፍሪጅ ውስጥ ማስገባት ብንፈልግ እንዴት አድርገን ነው የምናስገባው? ይህ ቀላል ነው ፍሪጁን በመክፈት ነው። አይ፣ አይደለም። መጀመሪያ ዝሆኑን ማውጣት እሺ ባክ፣ አሁንም ሌላ ጥያቄ አለኝ። እሺ ቀጥል። ሁሉም እንሰሳ የነብር ልደት ሆኖ ሄደዋል እንበል። አንድ እንስሳ ብቻ ቀረ፣ ማን ነው እሱ? አንበሳ፣ ምክንያቱም ሁሉንም እንስሳት ስለሚበላቸው። አይደለም፣ አህያ ነች፣ ምክንያቱም ከቀደም ፍሪጅ ውስጥ ስለነበረች። እንተ ድንጋይ ቀልድ ጀመርክ። አረ ቀልድ ኮረለም። አሁንም የመጨረሻ ጥያቄ አለኝ። ባህር ተሻግረህ ለማለፍ ፈራ። ምክንያቱም አዞ አለ ብለ ስለምታስብ እንዴት ብለ መሻገር ትችላለህ? በጀልባ ነዋ። አይደለም፣ እየዋኝህ ነው የምታልፈው። ምክንያቱም አዞ ቅድም ያልከውን የነብርን ልደት ለማክበር ስለሄደ እየዋኝህ ማለፍ ትችላለህ። አንተ ጅል ነውጣ። ወይኔማይ ዶክተር፣ ልሞት ነው። አይዞሽ ቤቲ ተረጋጊ። ወይ ደግሞ ምጡን ቀንሶ ለአባቱ የሚያደርግ ማሽን አለን ወይ። ምጡን ለልጁ አባት እንቀንስ፣ ምን ይመስልሻል? ምን ትላለ፣ አንተስ? አዎ ዶክተር፣ ይሁን። አረ ቀንስልኝ፣ ወደሱ ወደሱ አድርግልኝ። ያው የሆነ ያህል ቀንስ እናድርገው፣ በቃ ምን ማድረግ ይቻላል። እሺ፣ አሁን 25 ፐርሰንት የሚሆነውን ምጥ ወደ አንተ ልከነዋል። ምንም እየተሰማኝ አይደለም ዶክተር። መልካም። እሺ፣ ሀምሳ ፐርሰንቱን ወደ አንተ አድርገዋል። አሁን 50 ፐርሰንት ተድርገዋሉ። አረ ምንም የለም ዶክተር ቆይ አንድ ጓደኛዬ ነው። ላውሮ ሄሎ፣ ናቲ! ወይዬ፣ ዳኒ! አረ ምንድን ነው? ኩላሊቴ ሊፈረዳ ነው፣ አልቻልኩም። ወይኔ፣ እያመመኝ ነው። ምን? ትናንትና ምን በልተን ነበር? ወይኔ፣ አሁን ነው የጀመረኝ እኮ። ምን ይሆን ናቲ? ዶክተር፣ ሰባምስት ፐርሰንት አድርገው። ምንም እየተሰማኝ አይደለም። አረ ወይኔ፣ ወይኔ፣ ጀመረ። እንዴ፣ እንዴ፣ ዶክተር፣ እንደውም መቶ ፐርሰንት አድርገው። መቶ ፐርሰንት አድርግልኝ! ወይኔ እንዴት ነሽ? ደህና ነኝ። በሰላም ነው የፈለግሽ? አንድ ነገር እንድታደርግልኝ ፈልጌ ነበር። ምን? እንዴት መናገር እንዳለብኝ አላውቅም። በጣም አፍራለሁ። ምናልባት እምቢ ብትለኝ እንኳን ውርደቱን ሳስበው። ምንም የሚያስጨንቅሽ ነገር መኖር የለበትም። የምትፈልጊውን ማንኛውንም ነገር በደስታ አደርጋለሁ። ባሌ ለስራ ወደ ክፍለ ሀገር ከሄደ ሶስት ሳምንት መሆኑን ታውቃለህ አይደል? አዎ፣ አዎ፣ አውቃለሁ። እና እሱ በዚህ እያለ አንድ ሰነፍ የሆነበት ነገር አለ። እሺ፣ እሺ፣ እሺ፣ ቀጥይ። አንተ ደግሞ አለ አይደል ዝም ብዬ ሳይህ ከእሱ የምትሻል ይመስለኛል። እውነት ብለሻል። ትክክለኛ ሰው ጋር የመጣሹ እና ልጠይቅህ፣ አታሳፍረኝም? በጭራሽ የኔ ውድ። አንቺ ዝግጁ ከሆንሽ እኔም ዝግጁ ነኝ። በፍጹም አላሳፍርሽም፣ ጠይቂኝ። ለመልካምነት በጣም አመስግናለሁ። እዛ ጋር ያሉትን እንጨቶች ትፈልጠልኛለህ? እካካ ናስቲ ማሙሽ! እንዴ ጋሼ፣ አላስታወሱኝም? አላስታወስኩህም። ማነ? እንዴ ስምንተኛ ክፍል ሂሳብና ፊዚክስ አንድ ላይ አስተምረውኝ ነበርኩ ጋሼ። ውይ ልጄ፣ ምንም ማስታውሰው ነገር የለም። ናቲ ና እንዴ እንዴ እንደ ጋሽ አዎ፣ ናቲ እኮ ነኝ። ቆሽ ቆሽ ልጅ አሁን የአባይ ሆቴል ጠፍቶ የነበርና እስቲ አቅጣጫውን ንገረኝ። ይኸውልህ በዚህ ቀጥታ በሁለት ሜትር ፐርሰከንድ ይሄዳሉ። ከዛ በኋላ ወደ ሰሜን በሶስት ሜትር ፐርሰከንድ ሲሄዱ ኤክስ የሚባለውን ሆቴል ያገኙታል። ከዛ ወደ ደቡብ ደግሞ በአራት ሜትር ፐርሰከንድ ሲሄዱ ዋይ የሚባለውን ፀጉር ቤት ያገኙታል። ከዛ ወደ ምዕራብ በአንድ ሜትር ፐርሰከንድ ስኩር ሲሄዱ የአባይ ሆቴልን ያገኙታል። ቲቸር ጥያቄ አለኝ። እኔ እዚህ ጋር የምናባት ጥያቄ ነው። አንተ እከካም ጀዝባ ሳስተብራ ተከታተልም እንቁልጥያም ዳስተራናት ቦየፊኛ ማደር እንቁልጥ ወሸላ። ስድቡ ምን አመጣው ታዲያ ቲቸርዬ? እኔም ጥያቄ አለኝ። ሂሩትዬ የኔ ቆንጆ የኔ የጎጃም ጣዝማ መሪያ፣ ኧረ ምኑ ሰጠሽ፣ እንዲሁም ጣዝማ ነሽ የኔ አለ መማራለሽ፣ ኧረ ምኑ ሰጠሽ። ጠይቂ ሂሩትዬ ጠይቂ። አንተ አስተማሪ አይደለህ እንዴ? ልጄን እንዴት ጀዝባ ትለዋለህ? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልህ እችላለሁ። እስኪ አረጋግጥልኝ፣ እኔ ውስጥ ምንም ችግር የለውም። ተማሪ አብስራ፣ አሁን የምልህም በደንብ አዳምጥኝ። እሺ፣ አንተና አባትህ ሁለት ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ፣ ግን ሳገዙ ተመለሳችሁ። ለምን ይመስላል? በጣም ቀላል ጥያቄ ነው። አባቤ ብር ስለሌለው አንተ ጀዝባ ጾም እንደሆነ ትዝ ይችላል። እንተ ተመለሰን አትል አሪ ነገር በዘር ነው። ሁለታቸውን ተሳስታችኋል፣ ልክ አይደላችሁም። መልሱ ሆስፒታል ጥሬ ስጋ አይሸጥም ነው። ትሽ ለትንሳትኩት በእናትህ ትሰማለህ። ይህም ቢሆን ግን የልጅን ጀዝባነት አረ ችግር የለውም። እንደገና ላረጋግጥልት ትችላለሁ። ተማሪ አብሰራ ለምሳሌ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀን ኒሳ በቀላል ብለን እንዲያዘው ሂድ፣ እናጥራልኝ አሁን። ሆኖ ነው ይዘን ነው የምመጣው። ቲቸር ሁለት ደቂቃ ታዛዥ እኮ ነው። እንዴት አድርጌ ነው ግን ጭራሽ በዚህ ብለው ይዞት፣ ምን ሆኖ ነው ግን፣ እዚህ ክላስ አይደለ ሊሆን ሊሆን ይችላል። ሂዱ አሁን ዝ ስተር ከበደ ም ሚስተር ከበደ ትራንዚስተር የምና ባ ትራንዚስተር ነው የምትለው ትራንዚስተር አለም የሚባለው ትራንስሌተር ነው አንተ ጂል ትራንስሌተር ሄሎ ፕሊዝ ካን አይ ቶክ ቱ ሂም አይ አም። ምን አለ? እባክህ አርፈህ ብትቆም፣ ቢያንስ እኔ መጣሁት። ሚስተር ከበደ ዋት ኢዝ ዘ ፐርፐዝ ኦፍ ዩር ትሪፕ? ቴሮሪስት ሂ ኢዝ ኤ ቴሮሪስት። ዋት ቴሮሪስት? ሂ ኢዝ ቢግ ቴሮሪስት ካንስልድ አውት ኤሮት። የምን አባ ቴሮሪስት እና ቴሮሪስት አለ። ቱሪስት አንተ ደነስ። ቱሪስት ነው አስፈልኸኝ። ከአሜሪካ አስቀራኝ፣ ቪዛውን አስከለከልከኝ። ሳንጀምር ነው እንደ ቪዛ ማገ አስከለከለ። ወይኔ ወይኔ ወይኔ ወ አስተማሪ ወደፊት ምን መሆን ትፈልጋለህ ብሎ ጠየቀኝ። እሺ ምን አልከው? ዶክተር እና፣ ዶክተር ስላልክ ሳቁብ ጥርሳቸው ይርገፍ። አየሽሙቴ ለዚህ እኮ ነው ለትውልዱ እንደ ለምን አይነት ማህበራዊ ሞራል ላይ ምስራዊ እየተናነ የተካኑ ሂሳዊ ዝግጅቶች ለማቅረብ ደፋ ቀናም ነው። ተረዳሽ? አዎ ተረዳኸው። እኔ የምልህ ይሄን ኦኬ፣ ለምንድን ነው ቆይ? ዶክተር ስላልካቸው ነው? አይ አስተማሪው የምን ዶክተር መሆን ነው የምትፈልገው ብሎ ጠየቀኝ። እሺ የምን አልከው? ይሄን እንትን አልከው። የውስጥ ደወይ አይ ከአንገት በላይ አልከው አፍሮ? ነው የማህጸን አልከው። አይ፣ እሺ በቃ የአጥንት ስፔሻሊስት አልከው። አይ፣ የእንሰሳ አልከው። አይ የክብር ዛሬ ችሎቱ የተሰየመው አህያ ወገኖቼን ሰዎች ደመሰሷቸው ዘሬን አጠፉ ከሌሎች እንስሳት ጋር እያደረጉ ስጋይን በሉት ብላ በተለይም ደግሞ ደመቀ ልኳንዳን ወንድሜን አርዶ ለህዝብ አብልቷል ብላ ከሰዋለች አህያ እዚህ ላይ የምትይው ነገር አለ ክቡር ዳኛ እኔ በቃኝ እኔ እንደው የታወቁ ነኝ የኢትዮጵያ ህዝብ ምን ያደረኩት ምን በደልኩት ለዘመናት እየተሸከሙ እየተራገጥኩ እየፈሳው አገልግየው የሁሉ ስቃይ ይገባኛል ሳናውቅ የበላ ያሉ ደግሞ የአህያና የከብት ስጋ ጠፍታችሁ ነው እንዴት? በተለይ ደግሞ አቶ ደመቀ የሚባል ሰውዬ ወንድሜን ከትላንትና ወዲያ እንጨት ተሸክሞለት እንደገባ በዛው አልተመለሰም። ክቡር ዳኛ፣ እኔ አንድም የአህያ ስጋ ለሰዎች አቅርቤ አላቅም። በተለይ ደግሞ ያንቺን ወንድም እኔ አልገደልኩትም። ክቡርነቱ፣ ጠዋት ሲበላት የነበራትን ካሮት እኔ ማታ ሲሄድ ግማሿን ብቻ ነው እዛ በሩ ላይ ያገኘኋት። ገለሁት አርዶት ሸኮናውን እራሱ አልቀራቸው። አህያ ካሮት ከምትዩ ውጪ ሌላ ማስረጃ ያለሽ? ክቡርነቶ የሰው ማስረጃ ማቅረብ እችላለሁ። እሺ አቅርቢ።